ነገር አንቺንስ ማን ላከሽ? ይህንን ድራማ እንድሰሪ? የእኛ ሰለሞን ቦጋለ ድራማውን እኮ በደንብ ሰርተሸዋል፣ በደንብ ማሜ። ስለ የትኛው ፖለቲካ ነው ያወራችው? የትኛውን ህዝብ ነው ያዋረደችው? እኔ እኮ ፐርሰናል ጠብ ነው የተጣላሁት ከአንቺ ጋር፣ ህዝብ አልተሳደብኩም እኮ እኔ። ያባየን ወደ አማዬ ያባየን ወደ ጆከር ጆከር ብለሽ የጠራሹ ጆከርንስ በዛ ሰዓት የምትቀርቢያቸው ብዙ ሰዎች አሉ ጆከር ኦፍ ኮርስ ብዙ ስለ አማራ ድፌንድ ያደርጋል፣ ያንን እናምናለን። ግን በዛ ሰዓት ጆከርን ልጠሩ የፈለግሽ እና የአይጥ ምስክሯ ድንቢጥ ነው። ጆከር እንዴት ነው ለአንቺ ሊመሰክርልሽ በዛ ሰዓት፣ በዛ ስካርሽ፣ በዛ አንጉላሽ፣ በዛ ጭሰትሽ ጆከርን ልጠሩ የፈለግሽ? ማን የላካችሁ ጥያቄ ነው ይሄ። ጆከር ለአማራ እንደሚታገል ይታወቃል። እንዴት ነው በዛ ስካሪች ጆከር ሊመጣልሽ የቻለው? ቤትሽ የሚገቡት ሰዎች እንዴት አልተጠሩም? በዛ ሰዓት እስከነ ሰርጀሪ፣ እንኳን ሰርጀሪ አብራሽ ነው የምትውለው፣ እንዴት አልጠራሻትም በዛ ሰዓት? ዛሚስ ከጀርባ አለ ሌላ ሰው ይህንን ድራማ የሚያካሄደው። ሽፍንፍንፍንፍን አርገሹ እምስሽ እንደተደበቀልሽ እንዳሸፋፍኙ ዛሬም ነገ ይወራበታል። ነገር ኢትዮጵያ ስትገቢም ትጠየቂበታለሽ ለአማራ አንድ የሰራሽው አንድም ነገር የለም። የረዳሽው ፔን የለም ፔን የለም የረዳሽው፣ ላፈቀርሽው እምስሽን ለከፈትሽለት ወንድ ነው። ዘጠና ዘጠኝ ሪሲት ያሳየሽው አውጥሽ። በዚህ ድፍንፍንነትሽ እምስሽን ሽጠሽ ለወደድሽው ሰው ሰጠሻል ገንዘቡን። ለአማራ ፔን አልረዳሽም። ፕሊስ ስቶፕ ናናና ኔክስት። አላቆም በደንብ ነው የምሰራበት ማንም ሰው ስቶፕ እንዳተ ይወራበት አል በደንብ ነው የሚወራበት። ፎቶ አውርዱ ስትሉ ያወረር ነው ለሰውየው ክብር ስላለው ነው። አንድ ጎንደር አማራ ገብቶ ማሜ ተናገርካት ብሎ ያለ የለም። ኤርትራዎች ገብታችሁ የተናገራችሁ እኮ የራሳችሁ ደማችሁ ስለተነካባችሁ ነው። ያንን ሪስፔክት አደርጋለሁ ማች ሪስፔክት፣ በደንብ ከዛ ውጭ ግን ገና ለገና ጉቺ አማራ ኤርትራ ላይ ወርዳለች ወልዳለች። ማንም ሰው ይወልዳል። እኛም ከትግራይ ልጅ ወልደናል ነጥንግ ዲፍረንት ዘሩ የሚኖር ባል እኮ በየቦታው ያልተዋለደ የለም። እዚህ ጋር መጠ ግን ፖለቲካን አሰራም። እያንዳንድ እች ጓጉንቸር ፊት የኤርትራ ፊት አይደለም የአማራ ፊት የምንም ፊት የላትም አንመድባትም። ከምንም እንቁራሪት ፊት ጀምሬ አልጨርሰውም። ፊት እኮ ናት እሷ። ኤርትራዎች እኮ በጣም ወርቅ ናቸው፣ ወርቅ ባይለሱም ወርቅ ናቸው። ወደ አማራ ሂድ እቺ ከሆነ ነገር ባይንሚስ ተሳስታን የገባችው ወደ ኢትዮጵያ የምሬን ነው ምላችሁ። እቺ ከቡጅምብራ የመጣ ፊት የሚመስል ሌትስ ጎፊ ትላለች። እራሷን በራሷ የምትሳደብ አንጡራ ማይም ፒኤችዲ ደናቁርት፣ ስለ የትኛው ህዝብ ነው የምታወሪው? የትም የትም ኤርትራን ብት ያትወክም ኢትዮጵያዊ ብት ያትወክም ጭራሽ ደግሞ ሳይንቴ ሳይንቴዎች እኮ የተማሩ ቆንጆዎች እኮ አማራዎችን እይ እንዴት እንደምናምር። አጭ መልከጥፉ፣ የታባሽ ነው የመጣሽ? እዚያው ወደ ናይጄሪያ፣ ናይጄሪያ ነው የሚደክልሽ እዛው፣ አብረሽ ወደ ዛ ምን ሸጥሽ። በቃ ዳሴ ምን የምትነግጁ ነገር የለም። እን አሁን እኮ ለጆሮ እኮ የሚዘገንን ነገር ነው። ስለ የትኛው ህዝብ ነው እኛ? ከፈለገችው ብትወልድ ምን አገባን? ምን አገባን እንዴ? ስለወለደብሽ ኤርትራዊ እኮ ነው። ችጋራም እያልሽ ስትሳደቢ ቪዲዮሽ አለ ከሱ ጋር የድህነት መንፈስ ይጠናወተኝ ነበር እዛው፣ የባንቧ ሰሪ የባንቧ ፒካፕ ድራይቭ ነው ብለሽ፣ ፒካፕ መኪና ድራይቭ ነው የባንቧ እንትን ብለሽ ስድስት ጊዜ ሰባቴ ጮ እንኳን ከህይወቴ ወጣልኝ እያልሽ እኮ የልጅሽን አባት እኮ ስታዋርጅ ነበርሽ። አንቺ ነሽ። እኔ ጆኒን ከነንትኑ ነው መወደዋልሽ። ከነንትኑ ስትነቂው ያመኛል። ጽፍራም ቆሻሻ በልቶ ካጅ። ከዛስ ሳሚዬ ደሞ ነፍሱን ይማረው፣ እሱን ደሞ ስታገኙ ይሄ ምስኪን ገንዘቡን እየቦጠቦት ልክ ሳሚ ሲሞት ከኤርትራ ወለድሻሉ ከኤርትራ ወለድሻሉኝ ብለሽ ደሞ ሳሚዬ ሲሞት ደሞ መጠሽ ደሞ ሞቷ ላይ ነሳም ብለሽ ኤርትራ ወለድሻሉኝ ማንም አላለሽም። ማንም ይዋለዳል። አንቺ ብቻ ነሽ እንዴ ከኤርትራ የወለድሽው? እኛ ብቻ ነን እንዴ ከትግራይ የወለድ ነው? እኛ ብቻ ነን እንዴ ከኦሮሞ ልጅ የወለድ ነው? ማንም ተዋልዷል። ያልተዋለደ የለም። ማንም ኤግዛጁሬት አድርገሽ የጓጉን ቸርፊትሽን አቅርበሽ ትወልድ ካል ወለ ምን አባሽ አገባን? እኛ አንቺ ቁሞብሽ ለሰጠሹ በደንብ አርገሽ ፖለቲካሽን ሰርተሻል። ትጠየቂበታለሽ። ቱ ምላሴ ነው ምላሴ ነው። ትጠየቂበታለሽ ደግሞ። ራስሽን ሌትስ ጎፊት መጪው ዘመን ፊት እያልሽ የምትሳደብ ይሰትዩ ራስሽ ላይ እኮ ነው እምትቀልጂው። አሁን እኔ ማሜ ሌትስ ጎፊት ብዬ ራሴን ብሰድበው አይከብድም። ፊቴ ራሱ ይናገራል። ካሜራ የማይዘጋ ቲክታክ ቻይና እኮ አይደለም የዘጋ ጢ ዛ እምስሽን ሳሳይብሽ ነው። እንደዚህ አይነት ቀፋፊ አለ ብሎ የዘጋው ዳሴ ቲክታክ ይፀየፋል። ልንገርሽ እንደዚህ አይነት ትምስ ሰባቴ እኮ ዝቅ ብለን እንድናየው እኮ ያደረግሽን አንቺ ነሽ። ምሳችን ይሄ በርኔን የሆነ የተቃጠለ ጭንሽን ቅባት እየቀባሽው አጥፊና ከዛ በኋላ እኔና እንጂ ሴት አይደለሽም። ማውራት ከቻል እናወራለን። ልንገርሽ መቼም የማዕፀን ስፔሻሊስትስ ቸክ አያደርገውም። ቸክ እንደማያደርገውም ያስታውቃል። ተቃጥሏል። የድሮ የኢትዮጵያ አብሽሎ ቂጣ የመሰለ ጥፍጥፍ ያለ ለምንድነው ተረፍቀሽበት ነው የምትይ? ጭንና ጭንሽ ይንገጥመሽ። በዛ ላይ አሜሪካን ሀገር የመኪና ማይሌጅ ነው የሚታየው። አንቺ ማይሌጅሽ ሂዷል፣ በቃ ኤክስፓየርድ ያደረገ ዳቦ ማንኳፈፊያ እንኳን የማያንኳፈፈው ለምቦጩን፣ አገጩን ልክ ሰባት ደረጃ ይመስል ያለው ለምቦጭ ነው ያየው። እኔ አሁን ይህን አይተን የሚቆምልን የለም አንሹር። የድሮ የአዲስ አበባን ባስ የሚመስል ጋራ ጃፍ የአፍሽ ስፋቱ አንቺ አይሰማም እኮ ድምጽሽ፣ ማምዬ ድምጽሽ አይሰማም። አረ ድምፅሽ አይሰማም፣ አይሰማም ድምፅሽ። መቼስ ደቂቃ እንዲያዝባቸው አትፈልጉም። ስልክ ገብቶ ነው ስልክ ገብቶ ነው ስልክ ገብቶ ነው። ጋይስ ቤተሰብ ቤተሰብ ይላል ይሆን ይማኛል እና እንደዛ ነው። ጢንዚዛ ሶስት በአራት ጢንዚዛ እኔ እንኳን ጢንዚዛ የእሷን ዳቦ ሳይሆን ነው ጢንዚዛ ትዝ ያለ ክርስቶስን ከወጣው እንግዲህ ስንት ዓመት ነው እኔ ከኢትዮጵያ ጢንዚዛ የምትባለው የጥቁሩ ጢንዚዛ የሚለው ጢንዚዛ አይታችሁታል። ያንን ነው የሚመስል አሁን እሷን የሚያደርግ ሰው አለ። እንደው የተደናገረው ካልሆነ ያውም ከፍላለሁ። ከፍለሽ በማር ሙዚቃ ፋሲካዬ ጋ ውሽ እየጋ እኮ ክሬም አለ ወይ? ስፖንሰር አድርገን እሱን እንግዛላት እንዴ? እንዲያቀላው ፋሲካዬ እኮ ጥቃቅን አነስተኛ ናት። ታዲያ ከእሷ ትንሽ ነቃ ደንገጥ ስትላርን የዞረችባት ውሽ የማከሩ ቀስ ላይ የተቀበልኩሽ ፈርቼሽ አመጣትኩ። ዳንጀረስ ነሽ፣ በጣም ተንኮለኛ ሴት ነሽ አንቺ። ውሹ ግን አስገባችላት። ማሻአላ ምን የመሰለ ወጥ ነው ያሰራች። ምን ይችላል ባታ? ምን የምታምር ቅንድ ያለች የውሽማ ወጥ ነው የሰራች? አስራ ስምንት ድራም የሰጠችውን ልጅ ጠርቶ ማብላት ነበር። እችን ክሽን ያለችው ወጥ አንድ ቀን እንገናኝ እንችላለን። የሀገር ልጅ፣ የሀገር ልጅ የማር ወተት ነው ብሬን ትብላው ብሬን የሚለውን ሚክስ እኮ ነው ቅድም የከፈትኩት። አዘጋሽ ማየትም አልፈልግ በሷ መጠራት ነው ያለ። ደግሞ ገንዘብ ሲቸግረው ልሰጠው እችላለሁ ወንድ ልጅ አርባ አራቱን የደከለውን ሴት በሙሉ ሂሳብ እከፍላለሁ። እ ደግሞ ድፍረቷ ችግርን ከአንቺ አይደል? እንደ አየነው የልመና ፕሮማክስ አንቺ፣ ሰላም ስደብሪ አቃጣሪ እንኳን ትንሽ ትንሽ አየን። ነገም ገብታ ማሜ ከተፈ ማሜ ጥርሳ ማሜ በዚህ ወጣ የኔን ጥርስ አንቺ አንቺ፣ የኔ ጥርስ እኮ በየጊዜው የሚታጠብ ጥርስ ነው ያለኝ፣ አንቺ ግማታ፣ የኔ ጥርስ እኔ ያኔ ለማጣኔ ዶክተር አለኝ አንቺ